ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እንግዲህ ኖላዊ ድራማ ከባለፈው ክፍል ይቀጠለ። እንግዲህ ሀናና ምናሴ በጣም እየተጨነቁ ነበረ። ሰላምም እንግዲህ አሁን ምንድን ነው የምናደርገው እያለች ምናሴም እኔ እንጨ ምን እንደምናደርግ እኔ አላውቅም። ሰላምም እሺ እንግዲህ በቃ ተረጋጋም፣ አንተ ደግሞ እንዳያም እያለችው ነበረ። እንግዲህ ሀናም ወደ ስራ ልትሄድ አባ አትነሳም እንዴት ስትለው አባ ኖላዊም አልነሳም ይላሉ። ሀናም እንግዲህ ምን ሁን ስትለው ምንም አልሆንኩም አልኩሽ አይደል ይላሉ። ሀናም አባ አባዬ አመመህ እንዴ ስትለው አላመመኝም ይሏታ ላይ አባ ኖላዊ ምንም አልሆንኩም፣ ስራ እየረፈደብሽ አይደለ እንዴ ሄጂ ይሏታ ላይ አናም እንዴ አባዬ፣ አንተም እኮ ሐኪም ቤት መሄድ አለብህ አባዬ አስቀይሜህ ነው እንዴ ስትላቸውም አባም አሁንስ ማርጀቴን ጠላሁት። አርጅቷል በሽተኛ ነው ችግሬን ብነግረው ምንም አያደርግልኝም ብለሽ ነው አይደለ ለሊቱን ሙሉ ቁጭ ብለሽ የምታድሪው የማላቅ ነበር እንዴ የሚመስልሽ ሲሉ እንግዲህ ሀናም አባዬ እና ቁጭ ብሎ ማደር ህመም ነው እንዴ ከዛ እንግዲህ አባ ሀና አሁን ስራ ረፍዶብሻል ለምን አትሄጂም ይሏታል እንግዲህ ሀናም አባዬ እኔን ሀና ትለዋለች አዎ ከዛ አንተም ሐኪም ቤት መሄድ አለብህም መሄድ እንዳለብህ እንዳትረሳ ስትላቸው አባ ነው ላዊም እንግዲህ መኖር ስለማልፈልግ ታክሜ መዳን አልፈልግም ይሏታል። ሀናም ለምንድን ነው መዳን የማትፈልገው ስትላቸው አባ ነው ላዊም እንግዲህ ምን የምኖርለት ነገር አለና ነው ታክሜ የምድ ነው። ሀናም እንግዲህ እኔስ እኔኮ እፈልግሃለሁ ስትለው አባ ኖላዊም እንደ እሱ መስሎ የነበረ ተደሴ አዲስ አበባ የመጣሁት አንቺን ባየ ቁጥር ደካማነት እየተሰማኝ ሞቴን እየተመኘው ነው። ይህ ሲሏተኝ ሀናም እንግዲህ ትናንት የሆንኩትን ነገር ስላልነገርሁ ነው አደለ ስትላቸው እንግዲህ እንደዚህ የምትለኝ ትላችዋለች። አባኖ ላይም አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ፣ በልጅ ፊት ደካማነት ማሳየት ስለማልፈልግ ካሁን ወዲህ ሕክምናውን ትቼ ለመሞት ቆርጫለሁ ይሏታለች። ሀናም ነገሩ እኮ የማይነገር ስለሆነ ነው ትላቸዋለች። አባትም እንግዲህ እኮ ድሮማ ምንም ነገር አደብቅኝም ደብቀሽኝ አታውቂም ነበር። ያኔ ጉልበቱም ጤናውም ነበረኝ ይላታለኝ እንግዲህ አባን ሆለዊ። ሀናም በፈጠረ አባዬ እንደዚህ አትበለኝ፣ አንተኮ አንተ ካልታከምክ ስለምን እሰራለሁ እያለችው ነበረ። አባን ሆለዊም አሁን አንቺ ትወጫለሽ ወይስ ልውጣ ይሏታለኝ ከቤት። እንግዲህ በጣም ተናደዋል። ሀናም እሽ እኔ እወጣለሁ ብላ እንግዲህ ወጥታ ወደ ስራ ትሄዳለች። ይሄ በዚህ እንታለ እንግዲህ ምናሴና ሰላም ሜላትን ይጠሩና፣ ትመጣለች። እናትም እንግዲህ ምን ነው በጠዋቱ ስብሰባ ስትል፣ ሰላምም እማዬ ልናናግርሽ እንፈልጋለን ስትላት፣ እንግዲህ ሜላትን በዚህ ሌሊት ትላለች። ምናሴም አሁን ማዬ ተቀመጭ፣ ከዛ ሜላትም እሺ፣ እህታችሁ የታለች ስትል፣ ሰላምም እሷ በሌለችበት ነው ልናናግርሽ የፈለግነው ስትል፣ ሜላትም አሃ እያገለላችኋት መሆኑ ነው እንዴ ትላለች። ምናሴም እማዬ እንደ ይመለሱ አይደለም። እኔ ነገሩ በደንብ እየገባኝ አይደለም። ሰላም ንገሪያት፣ እንግዲህ ሰላም እንግዲህ አንተ ንገራት ሲባባሉ ሚላትም እናቴ ምን ሆነች ትላለች። ሰላምም አያቴ ምንም አልሆነ ያልሆነችም ስለ እሱ አይደለም የምንነግርሽ፣ ምናሴም አሁን ማዬ፣ አሁን የምንነግርሽን ነገር ዝም ብለሽ እንድትሰሚ ነው የምንፈልገው ይላታል። ሜላትም ሰላምም እንግዲህ ማዬ እንደ ርግብ ሁሉ ሐናም ልጅሽናት ስትላት፣ ሜላትም እንደ ልጅ ስላየኋት ነው በድርጅት የበኩል አባቷን ያሳከምኩት ላት አለኝ። ሰላምም እንደሱ አይደለም ሀና እንደምትለው ከሆነ እርግብ የሀናን ታሪክ ሙሉ ለሙሉ ወስዳ ነው ልጅሽ ነኝ ብላ የመጣችው ስትላት እንግዲህ ወይዘሮ ሜላት እንግዲህ ታሪክ ማለት ስትል ሰላም እርግብ ለምልክት ይዞ የመጣችው ፎቶና መስቀል ነው፣ መስቀል የኔ ነው ብላለች፣ ስትል እንግዲህ ሜላት ምን ጭራሽ ብላ ትጩኋለች። ከዛ እንግዲህ ሰላምም እንደሱ አይደለም ስትላተኝ፣ ወይዘሮ ሜላትም እንግዲህ እኔ የዋ ስለሆን ሁላት ጭራሽ ቤተሰቤ ላይ መረማመድ ያምራታል፣ የማንም ተራ ሰራተኛ መረማመድ ያልሆን እያለች ነበረ። በጣም ተናዳለች። ሰላምም ለነገሩ ከአንቺ ጋር ተነጋግሮ መግባባት እንደማይቻል የታወቀ ነው ብላት ጥላት ትሄዳለች። ይህ እንግዲህ ወይዘሮ ሜላት ተናዳ ወዲና ወዲህ እያለች እያለ እርግብ ትመጣና እማየ፣ ምን ሆነሻል? ምን የተፈጠረ ነገር አለ ስትላት ወይዘሮ ሜላትም እንግዲህ አረተኝ ልጄ የሌባ አይነ ደረቅ በዛና ተቸገርነ፣ ትላታለች እርግብም ተደናግ ተደነግጥና ምንድን ነው ይሆን ሹማዬ ለምንድን ነው የማትነግሪኝ? ስትል እንግዲህ ገና ከሳ ወይዘሮ ሜላትም ወይ ልጅ ገና ከመምጣትሽ በነገር ጠመድኩሽ አረፍ በይ ትልና እንደዚህ አይነቷን ሌባ ጉሮሮዋን አንቆ መግደል ነው ትላታለች። እርግብም አርማዬ እየተጨነኩብሽ ነው፣ ምንድን ነው ነገሩ እስኪ ንገሪኝ? ስትላትም ወይዘሮ ሜላትሽ ሀና ናታ፣ ትላታለች እንግዲህ አና ምን አደረገች ስትል ለእህትና ለወንድምሽ ምን ብትላቸው ጥሩ ነው እህታቸውን የነኝ ብላ እርፋላለችም ትላታለች። እርግብም ምን ብላ ደንግጣ እንግዲህ ከተቀመጠችበት ብድግ ትላለች። ሜላትም ያስደነግጣል አይደል? የኔ ልጅ ነገሩ እሱ እሷ እኮ የሚያምናት እሷ አኩይ የሚያምናት ያለ መስሏት ነው ትላለች። እርግብም እናንተ ግን ምን አላችኋት ስትልኝናትም፣ እንኳንም ድሮ ከመምጣታችሁ በፊት አላጭበረበረች አላጭበረበረችን እንጂ አሁንማ ልጅ እርግብ ይየናት ብዬ አልኋታ፣ ትላታለች። እርግብም ቆይ እሷ ይህን ድፍረት ከየት አመጣችሁት ስትላት፣ እንግዲህ የሚላትም እኔን እኛ እኔ የጠየቀችውን ሁሉ እሽሩሩ ብዬ ስላረኩላት ጭራሽ የልብ ልብ ተሰማት። ትላት አለች። እርግብም እሺ፣ አንቺ አሁን ምን ልታደርጊ ነው ስትላት፣ እንግዲህ ቆይቼ ወር ትለቅ እንጂ አይደለም ከዚህ ቤት ከአዲስ አበባም ነው ነቅዬ የምጥላት ትላለች። እርግብም እንግዲህ ለማባረር ወር መጠበቅ የለም ለምን አስፈለገ? ትላት አለች። እናትም እንግዲህ እነ ሰላም እንዳይቀየሙን ብዬ ነው። ምንም ቢሆን ሀናን ለምደዋታል። በአንድ ጊዜ ውጭ ብላት ይቀየሙኛል ትላለች። እርግብም እንግዲህ እኔ አላቅም ብቻ አንቺ ትታያለች ትላለች። ወይዘሮ ቤላትም የማንም ችግር መረማመጫ ያለሁን ይህ እኮ ትልቅ ንቀት ነው እያለች በጣም ትናደዳለች። እርግብም እንግዲህ ታይ ማይ፣ አሁን እኮ ሁሉም በአንቺ ቁጥጥር ስር ነው ትላታለች። እንግዲህ ምናሴ ሰላምን እንዲ ይላታል፣ ቆይ ሀና ያለችሽ ነገር ትክክል ነው ይላታል። ሰላምም እንዲ ምን ለማለት ፈልገ ነው ስትለው፣ ምናሴም እንግዲህ ምናልባት ተሳስተሽ እንዳይሆን ብዬ እኮ ነው ሰላምዬ ሲላት ሰላምም ሀና ጋርም እውነት ያለ ይመስለኛል አንተ ግን ሀና የምታዋሽ ይመስላል ስትለው ምናሴም አላቅም ምናልባት አባቷ ስለታመመ ችግር ፈጥሮባት አድርገው ይሆን ይላታለኝ ሰላምም ሀና እንደዚህ አይነት ጣጣ ውስጥ መግባት የምትፈልግ ልጅ አትመስለኝም ስትለው ምናሴም እንደሱ ካልን እርግብ ውሸታም ነች እያልን እኮ ነው እያሉ በጣም ግራ ይጋባሉ እንግዲህ ሰላምን በዚህ ሁኔታ እማዬ ሰላምን ሀናን ካገኘቻት አንቃ ነው የምትገላት። እያሉ ምናሴም ሀናንም እርግብንም ለየብቻቸው ማናገር አለብን፣ አንቺ ሀናን በነገሮች በነገሩ እርግጠኛ መሆኗን አናግሪያት፣ እኔ ደግሞ እርግብን ስለ ነገሩ በደንብ አናግራታለሁ፣ ተባብለው በዚህ ይስማማሉ። ይህ በዚህ እንዳለ እንግዲህ አሴር ወደና አባኖላዊ ቤት ሲሄድ አባኖላዊ በጣም እያለቀሱ አትኖ ያገኛቸዋለኝ። አሴርም እንግዲህ ምን ሆኖ ነው? አሞት ነው እንዴ? እንደዚህ የሚያለቅሱ ሲላቸው አባኖላዊ መታመምማ በስንት ጣሙ አንዬን አስከፈኋት እንጂ ክፉ ቃል ተናግሪያት ይሉታል። አሴርም እርሰው ደግሞ ክፉ ቃል መናገር ይችላሉ እንዴ? ሀናም ጨክና እርስዎን አትቀየመውትም ይላሉ። አባኖላዊም ክፉቃል ክፉ ቃል ወጥቶኝ፣ ሀናንም አሳዝኛት አለው ማታ የሆነችውን ነገር እንድትነግረ ብዬ ቆጣ ቆጣ አልኳተኝ፣ አዝናብኝ፣ እያለቀሰች ወታ ሄደች። አምላኬ የልጅንም ባሰበብ ሊያደርገኝ ነው ያስቀመጠኝ እያሉ በጣም ያዝናሉ። እንግዲህ ይህ በዚህ እንዳለ ሀና ወደ ስራ ምታ ኩሽና ስትገባ ሰላምን ታገኛታለች። ሀናም እንግዲህ ሰላምም እንግዲህ ሀናን የነገርሽ ነገር እውነት ነው አይደል? ስትላት ሀናም አዎ፣ እምብራን ምስክሬ ናት፣ አንድም ነገር አልዋሻውም ትላታለች። ሰላምም እንዴት ይህን ያል ያክል ጊዜ ከኛ ጋር ስትኖሪ እንዴት ነው ልናቅ ያልቻል ነው በያሁን እማዬ ሰምታ አገር እያዝልኝ እያለች ነው ትላታለች። እንግዲህ ሀና ነገሩ እንዴት እንደሆነ ባላቅም እርግ ብለእናንተ ያሳየቻችሁ መረጃ በሙሉ ከእኔ የተሰረቁ ናቸው። እኔ እንደማልዋሽ ታቂ አይደል እንዴ ሰላም፣ ትላታለች። ሰላምም አቃለው ትላታለች። እንግዲህ ሀናንም ብለብቸዋል ባል ነግራት በነገሩ እርግጠኛ መሆኑን ነግራታለች። ምናሴም እርግብን ጠርቶ መቼም የተፈጠረውን ነገር ታውቂያለሽ ይላታለኝ። ከዛ እርግብ አትበለኝ ብዬ ነበር ስትለው ስለጨነቀኝ ኮ ነው ይላታል። እሷ ምንድነው ያስጨነቀ ስትለው ምናሴም እንግዲህ ሀና ስለነገረቻችው ነገር ነው ስትለው ምናሴም አዎ፣ እውነት ምናሴም እንግዲህ እውነት ነው ባልልም ግን ውሸት ነው ለማለት ይከብደኛል፣ ሃና ከዚህ በፊት አንድን ውሸት ስታወራ ይቻት አላቅም። ይላታለኝ። እርግብም ሁሉም እኮ ውሸትን ከናት ሆድ ተምሮ አይወጣም ስትለው፣ ምናሴ ቢሆንም ሀና እንደዚህ አይነት ውስጥ ደፍራ የምትገባ ሴት አይደለችም። ይላታለኝ አለኝ። እርግብም እናንችነሽ ውሸታም እያልክ ነው ስትለው፣ ምናሴም እንደሱ አይደለም፣ የምጠይቅሽን ብቻ ተረጋጊና መልሽልኝ። አንችነሽ ሀና ናት የተሳሳታችሁ ሲላት

ግድ ሊያስከፋሽ ይችላል ግን ደግሞ መጠየቅ አለብኝ ይላታል። እርግብም የታወቂያችሁ ነው ለዋሻችሁ የምችለው ትለዋለች። ምናሴም እንዲህ ይላታል። እናንተ ግን ሀናን በምናምናችኋት ስትለው፣ ምናሴም እንግዲህ ሀናን ለተወሰነ ጊዜ አቃታለሁ አይደለም፣ እንደዚህ ትልቅ ችግር ውስጥ ይቅርና ትንሽ ነገር ውስጥ መግባት አትፈልግም። አንቺ በእርግጠኝነት የኛ ቤተሰብ እንደሆንሽ እንድትነግርኝ ይፈልጋለሁ ይላታለኝ። እርግብም እርግጠኛ ሁኝ ልነግርህ ልንገርህ ያሳየዋችሁ መረጃ ሁሉ የራሴ ታሪክ ነው። ከዚህ በኋላ የሚጠቅማችሁን እናንተ ናችሁ የምታውቀውት፣ ትለዋለች። እንግዲህ ምናሴም አመሰግናለሁ፣ ምናሴም እንግዲህ አመሰግናለሁ፣ ካስቀየሙች ደግሞ ይቅርታ ይላታለች። እሷም ምንም ይቅርታ አስፈልገው እህትህ አይደለሁም እንዴ ብላ ተነስታ ትሄዳለች። ሜላት እንግዲህ ኩሽና ትሄድና ሀናን፣ አንቺ ለምንድን ነው ስራሽን አርፈሽ የማትሰሪው? ለምንድን ነው በልጆች መካከል የምት ለመግባት የምትሞክሪው ያለች በጣም ትጮባታለች። ሃናም እንግዲህ ለመናገር ለማስረዳት ብትሞክርም ሜላት ጭራችን ልታስረድኝ እየሞከርሽ ነው? ድፍረቱን ከየት እንዳመጣሽ ባላቅም ቤተሰቤን መንካት ጀምረሻል። ከዚህ በኋላ ቀና ብለሽ ብታይ ውርድ ከራሴ። አንዳንዴ አንድ ያጎረሰሽን እጅ ባትነክሽ ጥሩ ነው ትላታለች። ሃናም እንግዲህ ስለሁኔታው እትዬ፣ እኔ እኮ ብላ ልታስረዳት ብትሞክርም ያንቺን ዝባዝንኬ ይምሰ የምሰማበት ጊዜ የለኝም። ከዚህ በኋላ አርፈሽ ስራሽን ስሪ፣ ትላታለች። ሃናም እንግዲህ ጥዬ ይቅርታ ይቅርታ አልሁ አይደለ እንዴ ስትል እንግዲህ፣ ወይዘሮ ሜላትም ይህ የመጨረሻ ማስጠንቀቂያ ነው ብላ በጣም ተናዳ ትሄዳለች። እንግዲህ ሃናና ሰላም እንግዲህ ተመካክረው ወደ ዴኒ ምርመራ እንዲሄድ አድርገዋል። ቀጣይ እናያለን።